የካንሰር ምርመራ ማዕከል በአርባ ምንጭ ከተማ ስራ መጀመሩን ያውቁ ኖረዋል። የምርመራ ውጤት ለማግኘት ወራትን መጠበቅ ቀረም። እንኳን ወደ ፎከስ የፓቶሎጂ ምርመራና የሚቀር አገልግሎት ማዕከል በሰላም መጡ። እንኳን ወደ ፎከስ የስነ ደዌ ላብራቶሪና የካንሰር ምርመራ ማዕከል በደህና መጡ። ሰላም! እንኳን ወደ ፎከስ ፓቶሎጂ ላብራቶሪና ኮንሳልተንሲ ሰርቪስ በደህና መጡ። ፎከስ የስነ ደዌና የካንሰር ምርመራ ማዕከል አርባ ምንጭ በሙያው በተካኑ ስፔሻሊስት ሐኪሞች በመታገዝ በመድረገነት አርባ ምንጭ ከተማ የካንሰር ምርመራና የምክር አገልግሎት እየሰጠ መሆኑን ሲያበስር በታላቅ ደስታ ነው። በዘርፉ አንቱታን ባተረፉ የስነ ደዌ ስፔሻሊስት ፓቶሎጂስት ሐኪሞችና ሙያዊ ስነ ምግባርን በተላበሱ ባለሙያዎች ቀልጣፋ አገልግሎት የሚሰጠው ማዕከሉ ከዚህ ቀደም ወደ አዲስ አበባ የካንሰር ናሙና እየተላከ ወራት የሚፈጀውን በማስቀረት በአምስት ቀናት ውስጥ ውጤት የሚያደርስ መሆኑን ይገልጻል። ፎከስ የስነ ደዌና የካንሰር ምርመራ ማዕከል እጅግ ዘመናዊ በሆኑ የሕክምና መሳሪያዎች በመታገዝ በተመጣጣኝ ዋጋ ቀልጣፋ አገልግሎት በመስጠት የዜጎችን እንግልትና ላላስፈላጊ ወጪ መዳረግን ማስቀረት ችሏል። እዚህ ማዕከል በዋናነት የካንሰር ምርመራ አገልግሎት እንሰጣለን። በመርፌ የሚወሰድ ናሙና ምርመራ፣ ከሰውነት እብጠት ተቆርጦ የሚወሰድ ናሙና ምርመራ ወይም ባዮፕሲ የምንለው፣ የካንሰር ማርኬሮች፣ ካንሰር ማርኬርስ የምንላቸው እና የተሟላ የካንሰር ምርመራ፣ ከሰውነት ፈሳሽ የካንሰር ምርመራ፣ የማህፀን ጫፍ ካንሰር ምርመራ፣ የጡት ካንሰር ምርመራ፣ የእንቅርት ካንሰር ምርመራ፣ የአንጀትና የጉበት ቀጥታ በመርፌ የሚወሰድና በሶኖግራፊ የተደገፈ የካንሰር ምርመራ አገልግሎት እንሰጣለን። ከዛ በተጨማሪ የካንሰር ሕክምና የምክር አገልግሎትና ከሕክምና በኋላ የሚደረገውን ክትትል እንሰጣለን። ከካንሰር ምርመራ በተጨማሪ በአጠቃላይ አሉ የተባሉ ምርመራዎች ሁሉ በዚህ ማዕከል እናደርጋለን። ትህትናን የተላበሱ አንጋፋ ስፔሻሊስት ሐኪሞቻችን ና የላብራቶሪና ሂስቶሎጂ ባለሙያዎቻችን እርስዎን ለማገልገል ተዘጋጅተው ይጠብቃሉ። እዚህ ቢመጡ እጅግ የተሻለ ውጤት፣ የተሻለ ቀልጠፍ ያለ አገልግሎት ና አቅምን ያገናዘበ ክፍያን ባማከለ መልኩ በደስታ ደስተሰኝቶ ይመለሳሉ። ምርጫቸው ያርጉን። ወደ ፎከስ ይምጡ። ራስዎን ይውቁ። አድራሻችን አርባ ምንጭ ከተማ ታድሶ ማዕከል ፊት ለፊት መቶ ሜትር ገባ ብሎ ያገኙናል። ለበለጠ መረጃ በስልክ ቁጥሮቻችን በ046 181 28 45 በ0917 18 92 42 በ0917 00 88 74 ላይ ይደውሉ። ፎከስ የሥነ ደዌ እና የካንሰር ምርመራ ማዕከል አርባ ምንጭ።